ስጋዋን ሸጣ የሰበሰበችውን መቶ ሃያ አንድ ሺህ ብር ለመቄዶንያ የሰጠችው ሴተኛ አዳሪ እህትም አሳዛኝ ታሪክም ማርቲ ትባላለች። የድሮ ስሟ ሳይሆን ዛሬ ሸገር የሰጠቻትም ከልጅነቷና ከእድገቷ በኋላ የወጣ ስም ሆኖ የዛሬዋ ማርቲና በአባይ ወዲያ ማዶም በምዕራብ ጎጃም ዙሪያ ፍኖተ ሰላም ከተማ ላይ የተወለደችም መልከ መልካም ሴት ነችም። ማርቲ ይች ምድር የተቀላቀለችው በ1985 ዓ.ም ምረት ሲሆን ዛሬ የ23 ዓመት ኮረዳ ሆናለችም። በፍኖተ ሰላም ምድር ላይ እንደ ማንኛውም ሕፃን ቦርቃ ማደግ ብትችልም ለአቅመ ትምህርት ስትደርስ ግን ትምህርት ቤት ገብቶ የመማር እድልን አላገኘችም። በቤተሰቦቿ መካከል ፍቅር ጠፋም። አባቷና እናቷ ነጋጠባ ሲጣሉ አባቷ እናቷን በአሰቃቂ ሁኔታ ሲደበድቧቸው መመልከት የየዕለት ተግባሯ ሆነ። ታዲያ አታገላግል ነገር ሕፃን ሆነች። ይህ በእንዲህ እንዳለ ከዕለታት አንድ ቀን ሰክረው የመጡት አባቷ እናቷን ክፉኛ ደበደቧቸው። በዚህ ወቅት የእናቷ ህይወት አለፍም። አባቷም ባለቤታቸውን በመግደል ወንጀል ወደ ወይኒ ተወረወሩ። ያች አንድ ፍሬ ልጅ ማርቲና ቤቷ ብቻቸውን ቀሩ። በሶስተኛው ቀን ባህር ዳር የሚገኙት አጎቷ ሊያሳድጓት ከተወለደችበት ቄ ወደ ባህር ዳር ወሰደች። አመታት እየነጎዱ ሲሄዱ የማርቲ እድገትም በዚያው ለት በትምህርቷም አሉ ከሚባሉ ጎበዝ አስተማሪዎች ተርታ መሰለፍ ቻለች። የአስረኛ ክፍል የማትሪክ ፈተናን የምትፈተንበት ወቅት የአባቷን ህይወት ማለፍ ሰማችም። ነገር ግን ለትምህርቷ በነበራት ፍቅር የተነሳ በአባቷ መሞት ብዙም አልተጸጸተችም። እንደምንም ብላ የማትሪክ ፈተናዋን አጠናል አይችልም። የዘውትር ህልማ ጎበዝ የህግ ሰው መሆኑ። ስለሆነም ትኩረቱ ሁሉ ወደ ትምህርቱ ሆነም። ወንዶች የፍቅር ጥያቄ ሲያቀርቡላት ብዙም ትኩረት አትሰጥ ነበር። አጎቷም ከልጆቻቸው የበለጠ እጅግ የተለየ ቦታ ይሰጧት ጀምር። የማትሪክ ውጤቷ ሲመጣ እንዳለ የተፈተነቻቸውን የትምህርት አይነቶችም ሆኑ ይህን ወቅት ነበር። የማርቲ አጎት በውጤቷ ከመደሰታቸው የተነሳ ለወንድማቸው ልጅ ካደገችበት ባህርዳር ወጣ ያለ የሽርሽር ዝግጅት ያዘጋጁላት። ለመዝናኛ ከተመረጠላት ሀገር ውቢቱ ከተማ ሐዋሳ ነበረችም ከባህር ዳር እስከ ሸገር ከሸገር እስከ ሐዋሳ ያሉ ከተሞችን እየተመለከተች ለመዝናኛ ወደ ተመረጠችላት ከተማ ከተመችም ሐዋሳን ከእግር እስከ ራሷ ባየች ጊዜ እጅግ ደስተኛም ሆነችም ማርቲና ጎቷ እቅፍቅፍ ብለው በሐዋሳ አስፋልት ላይ ሲጓዙ ለተመለከተ የአባትና የልጅ ገጸ ባህሪ የሚተውነው አርቲስት ይመስሉም ነበር ሁለቱም ማረፊያቸው የነበረው በሐዋሳ አለ የሚባል ትልቅ ሆቴል ላይ ነበርም ሁለቱም የያዙት አንድ መኝታ ክፍል ሆኖ ባለ ሁለት አልጋም ነበርም በአራተኛው ቀን ለየግል የማርቲን አጎት ቢራ በቢራ ላይ መጨለጡን ወጥረው ያተያዙት። ሞቅ እያላቸው ሲመጣ ማርቲ እንድትጠጣ መማፀን ጀመሩ። ማርቲም የአጎቷን ደስታ ለመጋራት ስትል እየመረራትና እየጎመዘዛት ዓይኖቿን ጨፍና አንድ ቢራ ጠጣችም። ይህ ነበር የእሷ ሞቅታ የመጣ በአንድ ወደ ሁለት ከሁለት ወደ ሶስት ቢራ ተሸጋገረችም። ሞቅታው መቋቋም አልቻለችም። ሳታስበው ጨርቅ ሆነችም። አጎቷ እንደምንም ብለው ወደ ክላሳቸው ይዘው ለመስዋዕት ሄዱ፣ አስተኛት። ይህን ሲያደርጉ ግን ያቺ ኮረዳ አልጋ ላይ ማረከቻቸው። ቀስ ብለው በሩን ቀረቀሩና ከጎኗ ተኙ። ከዚያም በኋላማ የወንድማቸው ልጅ ሳትሆን ባዳ መሰለቻቸው። ልብሷን አውላልቀው የጨቅላነት ገለዋ ላይ እንዳሻቸው ፈነጩበት። ገለዋን ሁሉ ባንዲት ለሊት ገፈፉት። ይህ ሁሉ ሲያደርጓት ምንም ያላወቀችው ማርቲ ጠዋት ከመኝቷ ስትነሳ ደነገጠች። ራሷን በደም ውስጥ ተነክራ አገኘች። ጮኾች። ሰዎች ተሰበሰቡ። አጎቷ ግን የደሙ ከልብሶቿ መካከል ሀያ ሺህ ብር አስቀምጠውላት ወጥተዋል። ይሄኔ አጎቷ ድንግልናዋን በገንዘብ እንደሸመቱት ተሰማት። ክፉኛ አለቀሰችም። ልቧ ተሰብሮ ዳግም ወደ ባህር ዳር ላለመመለስ ወሰነችም። እሷነቷን ቀላጭ በየቀኑ ሳትወድ በግዷ ጠጪ፣ አጫሽ፣ ሰካራም ሆነች። ለጥቂት ቀናት ለሽርሽር የሄደችባት ሐዋሳ ለአንድ ዓመት ያህል እዛችሁ አስቀረቻትም። ያ ታለመው የነበረው ሁሉ ህልሟ ሜዳ ላይ ቀረም። የተለያዩ ሆቴሎች በአስተናጋጅነት ስራ መስራትም ጀመረች። እሷ በምትገባባቸው ሆቴሎች ሁሉ ወንዶቹ በውበቷ እየተማረኩ ይደባደቡ ይተራመሱባት ጀምርም። ሐዋሳ ወንድ ማርቲ ላይ ከወጣት እስከ ሹገር ዳቴ ከተማሪ እስከ ከፍተኛ ባለስልጣን እጁን ሰጥም። ይህ ነገር ነፃነቷን ገፈፉም። ከአንድ ዓመት በኋላም ወደ አዲስ አበባ እዚያ ከመጣች በኋላም ግን ሆቴል መግባት አልመረጠችም። ሰባተኛ ከሚገኙ ቤቶች አንዱን ተከራይታ መሸቀል ብቻ መረጠችም። እንዳሰበችው ተሳካላትና ትንሽዬ ቤት ተከራየችም። ቀን ትቅማለች፣ ቀን ትጠጣለች፣ ቀን ታጭሳለችም። ማታ ከእሷ ቁመት በታች ያለችውን ደሳሳ ጎጇን በቀኝ መብራት አስውባም፣ ወደ ዕለት ጉርሷ ትሰማራለች ከሀያ ና ከዚያ በላይ ወንዶች በገላዋ ላይ እንደፈለጋቸው ይጨፍሩባታል። ሁሌም በእሷ ደስታን የሚሰጣት መጠጥና ሲጋራ ሆን። ከጊዜ በኋላ ግን ፌስቡክን ከፍታ ፌስቡክን እንደ መደበሪያዋ ትመለከተው ጀመር። አንድ ፎቶ ተነስታ ፖስት ስታደቅ 20 ሺህ ወንዶች ላይክ ያደርጓታ ጀመርም። ኮሜንቱ ላይ የግሏ ሆኑ። ፌስቡክ ላይ ያሉ ቁም ነገር ጽሁፎችንም መፖሰቷም ጀመረችም። በትርፍ ጊዜዋ ውስጧ ያፈለቀውን ፌስቡክ ላይ ትጽፋለች። ከኔ ጋርም የተዋወቅ ነው። በአንድ ወቅትም ሰባተኛ በታረደችው ልጅ ነበርም። ስልኬን እንድሰጣት ጠየቀችኝ። ሰጠኋት። ፋይል ጎበኘችው። እናም አገኘቻት። ሜቄዶኒያ እንዳስጎበኛት ጠየቀችኝ። እኔም አታስቢ ደስ ይለኛል ብዬ እሁድ ቀኖች መካከል ግማሽ ቀን ልሰጣት ወሰንኩኝ። እናም ተቀጣጠርን። ከዛሬ አንድ ወር በፊት ሜቄዶኒያን ወሰድኳት። ሜቄዶኒያን ከጎበኘች በኋላ እጅግ ልቧ ተነካም። ከእሷ በታች ሰው እንዳለ ተመለከተችም። በሳምንት በባንክ በነበራት ሺህ ብር ምንም ሰዓት ታቆራረጥ ለመቄዶኒያ ሰጠች። ዛሬ በኔና በጓደኞቼ ውትወታ የዝሙት ስራዋን ለቃ መርካቶ ላይ በቡና ማፍላት ስራ ተሰማርታ ጥሩ ገቢ ያገኘች ትገኛለች። እሁድ እሁድ መቄዶኒያ ቤቷ ሆናል ካረጋውያን ጓ ትውላለች። በቅርቡም መርካቶ ላይ የሚገኝ አንድ ጫማ ፋብሪካ ባለቤት ወዳጅ ሙሉ ውጭዋን ሸፍኖላት ትምህርቷን ሊያስጀምሯት ዝግጅት ላይ ትገኛለች እስኪ እዚህ ላይ ራሳችንን እንውቀሰው መልካምነት በወሬ ብቻ ለምን ይሆናል ደግነት ሀያል ነው ሰውን አይችልም ብሎ መወሰንም እንዲሁ ከባድ ነው እያደረጉም የምንላቸው ሲያደርጉት እያየን ነው እና ሰውን በሰውነቱ ማክበር አለብን እንድናወራላቸው የማይፈልጉም እውነተኛ ለጋሾች ካላቸው ላይ ሳይሆን ያላቸውን ረግፍ አድርገው የሚለግሱ ደጎችም አሉ የምር ማርትዬ አንቺን ስላወኩሽ እድለኝ ያነኝ ፈጣሪ የደስታ ዘመን እንዲሰጥሽ እመኛለሁ። ህይወት እንዲህ ነችም ከኛ በታች ያሉ ሰዎችን አስተውለን ስናይ የምታስተምረን ምርጥ ዩኒቨርሲቲ ነችም። ሼር በማድረግ ይተባበሩ። ተጻፈም በዋልተ ንጉሥ ዘሸገርም